ሰላም ሰላም፣ ሄዶች ቤተሰቦች እንም ቆይታችኋል። ዛሬም በአንድ ቪዲዮ መጥቻ ያለው በዚህ ቪዲዮችን አፍላ ፍቅር ክፍል 124 በትናንትና ሁለት መለቀቁን እናውቃለን። ያንን ክፍል የተመለከተው ኦዲንስ በዛ ስሪ ያስቀምጣቸውን አዝናኝ ኮሜንቶች አብረን እንመለከታለን። ልቹ ቻን ከማድነቅ አልፈው ለሷ ግጥም ገጥመውላታል። ያሬድ ከማን ጠልጠል ሙሉ ወንድ ወደመሆን ተሸጋግሯል። ጸጋ ደግሞ የንስሐ ጥሪ ቀርቦላታል። አብራችሁ ከዘለቃችሁ ትሰማላችሁ። የጠቀስኳቸውና ሌሎች ኮሜንቶች የተካተቱበትን ቪዲዮ እስከ መጨረሻ አብራችሁን ከዘለቃችሁ የምትመለከቱ ነው የሚሆነው። አብራችሁ ከዘለቃችሁ በእርግጠኝነትም ትዝናናላችሁ። ለቻናል አዲስ ከሆናችሁ ሰብስክራ ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ላይክና ሼር ብታደርጉ ለእኔ ትልቅ ስጦታ ነው። ይህንን ብያችሁ ወደ ኮሜንቶቹ እሸጋገራለሁ። የመጀመሪያውን ኮሜንት ስንመለከት እንግዲህ ቹቻ ግን ሙዙን ዳቦ ውስጥ ማስገባት ትችላለች ብለው ስቀውባታል። በነገራችን ላይ ትላንትና ሙዝ በዳቦ እንዲዘጋኝ ያደረገችው ቹቻ መሬት ላይ ወደቀውን ዳቦ አንስታ ሺቲው ላስቀመጠችው ሙዝ ደግሞ ከታ ለራሷ ጎርሳ፣ እንዲሁም ደግሞ ለቤዛም አቅብ ብላ ዘግታኛለች። ሙዝን ያዘጋጀችበትን መንገድም ደግሞ አልወደድኩላትም። ጸጋም በቀጠቀጠችበት እጇ ደግሞ ከውጭ እንደገባሽ ነው ሳትታጠብ ዳቦውን እና ሙዙን ስታስታርቅ የነበረው። ካስታረቀችን በኋላ ረፍት ሳትሰጠው ከአፏ ጥላዋለች። ለቤዛም ስታቀብል ነበር ቤዛም እየዘጋትን ቢሆን ደግሞ በልታዋለች። ለማንኛውም ሙዝ በዳቦ እንዳልበላ ነው ያደረገችን። ቹቻ ቹቻ አዘጋጀችበት መንገድ ደስ አይልም ነበር። ለማንኛውም ሙዝ በዳቦን መክተት መቻሏን ሰዎች ሲያነሱላት ነበር። ሁለተኛውን ኮሜንት እንመልከት። ግን ለጸጋ የምትሰጧት አስተያየት በጣም መጥፎ ነገር ነው። እርግጠኛው የምነግራችሁ ነገር ያለጸጋ ፊልሙ ፊልም አይመስልም። ለሁሉም ልጆች ከተሰጣቸው ካራክተር የእሷ ይከብዳል። ከመሳደብ ይልቅ ማድነቅም አለብን። የሌሎቹን ማንም ሰው ሊሰራ ይችላል። ማርያምን ትችላለች የሚል ነገር ተመልክች አለው። እንግዲህ ከዚህ ቀደም እንደምታውቁት ጸጋ ካራክተር ነች። ጸጋን ደግሞ ሆና ምትጫወተው ቃልኪዳን። ጎበዝ ተዋናይት እንደሆነች ብዙ ሰዎች ሲያነሱ ነበር። ያንን ለማመላከት ነው። ጸጋን ከመሳደብ ይልቅ የሰራቸው ያለው ካራክተር እጅግ በጣም ከባድ ነው። ይሁንና ግን እሷ ጎበዝ ተዋናይት ስለሆነች እየተጫወተች ነው። ከመሳደብ ይልቅ አድንቋት ነው ሃሳቡ። ሌላውን ደግሞ ስንመለከት አፍላ ፍቅር ላይ ማንም በፍቅር የሚጣመር አይመስለኝም። ምክንያቱም የአፍላ ፍቅር እድሜ የብዙዎችን ሕይወት አበላሽቷል። ከትምህርት ማቋረጥ፣ ሱሰኛ መሆን፣ ወላጆች በአፍላነት ፍቅር ልጆቻቸውን አትሰዋል። ስለዚህ እዚህ ድራማ ላይ በፍቅር የሚቀጥል አይኖርም፣ ካልሆነ አስተማሪ አይሆንም። ግምቴ ነው አለቀ የሚል ነገር ተመልክቻለሁ። ለማንኛውም ሁሉም አፍላ ፍቅር አጥፊ ነው ማለት አይደለም። ሁሉም አፍላ ፍቅር ደግሞ የሚቋረጥ ለሶስት የሚዳርግ አይደለም። እኔ በበኩሌ ሁሉም አፍላ ፍቅር አጥፊ ነው ብዬ አላምንም። ሶስተኛ ያደርጋል ብዬ አላስብም። የሰዎችንም ልጆች ሁሉ አፍላ ፍቅር ያጠፋል ብዬ አላስብም። አፍላውን ፍቅር የያዝንበት መንገድ እንዲሁም ደግሞ ከቤተሰቦቻችን ጋር እንዴት በግልጽ እናወራለን የሚለው ነገር ነው በደንብ መነሳት ያለበት ብዬ አስባለሁ። ባለፈው ከቤዛ እናት ጋር አያይዣ ያነሳሁትም ሀሳብ ይህንን ለማመላከት ነው። አፍላ ፍቅር ላይ የሚፈጥሩ ፍቅሮች ይኖራሉ። ሰዎች በአፍላነት ሊያፈቅሩ ይችላሉ። አፍላ ፍቅር ሊይዛቸው ይችላል። ይሁንና ግን ያንን አፍላ ፍቅር ከሚያውቋቸው እንዲሁም ደግሞ ካጠገባቸው ካሉ ቤተሰቦቻቸው ጋር በግልጽ ማውራት ቢችሉ፣ ትምህርታቸውን ሳያስተነካከል እንዲሁም ሕይወታቸው ሳይበላሽ ያንን ነገር ማስተካከል ይቻላል ብዬ አምናለው እንጂ አፍላ ፍቅር ሙሉ በሙሉ ሰዎችን አጥፊ ነው ብሎ መደምደሙም ልክ ነው ብዬ አላምንም ለማለት ነው። ቆይ ግን ኤዲተሩ ምን እየበላ ወይንም እየጠጣ ወይም እየቃመ ቢሆን ነው ሳውንድ ቼክ ማያደርገው? አሁንስ በጣም አብዛችሁት። እኔ ግን ቀረጻ ቦታችሁ ድረስ መጥቼ ነው የምፈነክተው። አልፎ አልፎ ድምጽ በጣም ከፍ ብሏል። እኔ አስር ጊዜ እየቀነስኩ እየጨመርኩ ማየት አለብኝ። እንዲ አቦ አንድ ነገር አድርጉ ማችል ከሆነ ሌላ ሰው ስጡና ኤዲት ያድርግ። ካላስ ተብላችኋል። ለማንኛውም ትላንትና የአቡሻና የሚኪ ድምጽ ጥራት ችግር ነበረበት። እኔ ስፒከር የተበላሸ ነበር የመሰለኝ ትንሽ የመነፋነፍ አይነት ችግር ነበረበት። ብዙ ሰዎችም ኮሜንት ሴክሽን ላይ ሲያነሱ ተመልክቻለሁ። ያስተካክሉታል ብዬ አስባለው። ለማንኛውም ኤዲተሩ ምን እየቃመ ነው የሚሰራ ነው እያሉ ያለው። ለማንኛውም እንዲህ አይነት የድምጽ ጥራት ችግሮች ሊፈጠሩ ይችላሉ። እነዛን ደግሞ ካይንሊ መናገሩ ነው የተሻለ የሚሆነው። ወደዳኛው አስተያየት እንሸጋገር። ለጸጋ የተሰጣት ወረቀትን እርግጠኛ ነኝ ታሬ ነው የላከው የሚል ነገር ተመልክቻለሁ። ኃጢአቶች በስተዋል ንሳ ጊቢ የሚል ነገር ለጸጋ መላኩን እናውቃለን። ኤፒሶዱም የተጠናቀቀ እሱ ላይ ነበር። ያንን ደግሞ ማን ነው የላከው የሚለውን ነገር አስበናል። ይህንንም ደግሞ ሰዎች ሲገምቱ ታሬ ነው ብለዋል። ታሬ እንደምታውቁት በጣም አስተዋይ ልጅ ነው። በብዙ መንገድ ደግሞ እንዲገዳደራት ሰዎች ሲጠይቁ ነበረ በዚያም ደግሞ ደራሲው የሰዎችን ጥያቄ ይሰማ ይመስላል ያንንም የተመለከቱ ሰዎች ናቸው እንግዲህ ታሬ ነው የላከላት እያሉ የሚገኘው ከዚህ በኋላ ደግሞ ማን እንደላከላት የምንመለከት ነው የሚሆነው ሌላውን ደግሞ ስንመለከት እረ ቤቲ ግን ቆይ ካንቺና ከሄቨን ማን ነው ቀፋፊው የሚል ነገር ተመልክቻለሁ እንደምታውቁት እንግዲህ ቤቲ በትናንትናው እለት ሄቨንን እቺ ቀፋፊ ምን ሆና ነው ስትላት ነበረ ካንቺና ከሄቨን ማን ነው ቀፋፊ የሚሉ ሰዎችን ተመልክቻለሁ ለማንኛውም ቤቲም ሄቨንም ቆንጆዎች ናቸው ይሁንና ግን ሄቨን ጋር የመጠቀ ዳቷ ነገር አስቸጋሪ ነው የሚሆነው። ወደዚህ አይነት ንጽጽር መግባቱ አስፈላጊ ባይሆንም እዚህ ጋር ያለው ሰው ካንቺና ካሄቨን ማን ነው ቀፋፊ ብሎ ጠይቋታል። እሷ መልስ ሰጣለች ብዬ አስባለሁ። ሌላውን ደግሞ ስንመለከት፣ ወይ ቦግዬ ቦቼ በሳቅ ዋትስአፕ ማርክ ይመችህ። ማንዴ ስወዳችሁ ፈታ ነው የምታደርጉኝ። ቹቻጅሽ አጅሽ ይባረክ፣ ጸጋውንም ካላረፍ ያሬድ ያስገባልሻል። ደግሞ የመጨረሻ መልእክት ተመሽቶኛል፣ ኃጢአትሽ በዝቷልና ንሳ ግቢ። ይህማ ከአባትሽ ከካናዳ አይደለም የሚሉ ነገር ተመልክቻለሁ። ከርሜላ እንግዲህ ተሸውዳ ከካናዳ የተላከ

የንስሐ ምልክት ሆኗል። ያንን ነው እንግዲህ ይህ ተመልካች እያነሳ የሚገኘው። ሌላውን እንመልከት። እረ ኮሜንት ላይ ጀግና ቹቻ ቹቻ እያላቸው አትጻፉ፣ ጸጋ ካየች አትፋታትም ግን በጣም ደስ ብሎኛል የሚል ነገር ተመልክቻለሁ። እንደምታውቁት ጸጋማ እንደደበደባት አታውቅም በትናንትናውም ኢፕሶድ ስትናገር የነበረው ነገር ሲያስቀኝ ነበር። መጀመሪያ ዞሬ ስመለከት አንድ ሰው ብቻ ነበር፣ ደጋግመው ሲመቱኝ በጣም በዙ ብኝ ስትል ነበር። ለማንኛውም የቹቻ ቡጢ ጭንቅላቷንም ነው ያሳተው። አንዷን ቹቻ መቶ አድርጎ ነበር ያሳያት ህዝብ ነው የደበደበኝም ስትል ነበር። ለማንኛውም የቹቻ ቡጢ ይህን ያክል ደግሞ እሷ ላይ ተጽዕኖ አሳርፈዋል። ኋላ ላይ ደግሞ ከቡጢውና ከሷ መታመም እንዲሁም ደግሞ ከሆስፒታል ጉዳይ ጋር ተያይዘው የተነሳ ሀሳብ አለ፣ አብራችን ከዘለቃችሁ ትሰማ አላችሁ። ሌላውን ደግሞ ስመለከት፣ ቆይ ማን ነው እንደዚህ ደህና አድርጎ የፈረሸሽ ቹቻ ይመችሽ ብላለች። እንግዲህ ትናንትና ዕለት እንደተመለከታችሁት ቹቻ ጸጋን መንገድ ላይ ተመልክታ ምንም ባላወቀ መንገድ ማነው ደህና አድርጎ የፈረሸሽ ስትል ነበር። ፈረሰኛውንም ስታመሰግን ነበር። ለማንኛውም ጸጋ ከደረሰችበት ይህንንም ቆጥራ ነው በትበቀላት። ለማንኛውም ቹቻ በትናንትናው ዕለት ባላወቀ ማነው ደህና አድርጎ የፈረሸሽ ስትላት ነበር ባለ ላይ የምንመለከተው ነው የሚሆነው። ሌላው እንመልከት። ጸጋ በሳ ገደለችኝ እኔን ምስኪኗን ልጅ ለዛውም፣ ከኋላ ሆነው ደበደቡኝ አላለችም ብለው ስቀውባታል። እንደምታውቁ ትላንትና ጸጋ ከመሬት ላይ ሳትነሳ ማን ነው እኔን ምስኪኗን የደበደበኝ ለዛውም፣ ከኋላ መጥተው እንደፈሪ ብላ ስትናገር ነበር። ያን የተመለከተው ኦዲየንስ ነው፣ አንቺ ሰይጣን፣ እንዴት ሆነች ነው ምስኪን የምትባዩ ደግሞ ከኋላ መጥተውት ያለች ወይ አንቺ ደፋር ነው የተባለችው። ወደ ሌላኛው ኮሜንት ስንሸጋገር የቤዛ ውሳኔ ልክ ነው። ለራስ ስሜት ሲባል የወላጆችን የብዙ ዓመታት ልፋትና የእድሜ መስዋዕትነት ማርከስና ዋጋ ቢስ ማድረግ አግባብ አይደለም። ልጅ ከምንም በላይ የተከፈለለትን ዋጋ ማወቅና ለዛ ዋጋም ማንኛውንም ፍላጎቶቹን ወደ ጎን መተው አለበት የሚሉ ሰዎችን ተመልክቻለሁ። ጥሩ ሀሳብ ነው። ምንም ክፋት የለበትም። ይሁንና ግን በዚህ መንገድ ነው ወይ የሚለውን ነገር መመልከትም የተሻለ ነው። ቤተሰቦች ልጆችን እንዲያድርገው ከሚያሳቅቁ ቀርቧቸው ተነጋግረው መፈታት ካለበት ያም ነገር መቆም ካለበት በጥበብ መንገድ ከዚያ ነገር ሊለየዋቸው ቢሞክሩ እንጂ በዚህ መንገድ ትሪት ማድረገው ልክ ነው ብዬ አላስብም። ልጆች የተከፈለላቸውን ዋጋ ማሰብ አለባቸው ስንል ደግሞ ልጆችም ለወላጆች ያላቸውን ዋጋ በደንብ አድርጎ መረዳት ተገቢ ነው። ከልጆች ከሚመጣው ነገር በላይ ልጆች ይበልጣሉ። ልጆችን ማስበለጥና ልጆች ደግሞ በትክክለኛው መንገድ መራመድ እንዲችሉ በጥበብ መንገድ ደግሞ እነሱ መያዝ አስፈላጊ ነው ብዬ አስባለሁ። የቤዛ እናት ደግሞ ትሬት ያደረገችበት መንገድ ልክ አይደለም። የቤዛ ውሳኔ ልክ ሊሆን ይችላል፣ ምክንያቱም እናቷን ትወዳለች፣ የእናቷንም ውለታ መክፈል ትፈልጋለች። ያንን ነገር ማድረጓ ምንም ጥያቄ የለውም፣ ልክ ነው። ይሁንና ግን በዚያ መንገድ የቤዛ እናት ትሬት ማድረግ ነበረባት ወይ? ያ ነገር ልክ አይመስለኝም። ወደ ሌላው ነገር እንሸጋገር። ጸጋ እንዲሆነች ስላየውች በጣም ደስ ብሎኛል። አሳዛኝ ነገር ብለውሻል። ጸጋ እንግዲህ በትናንትና ሁለት መሬት ላውድቅ አይተናታለች። ቾቻ በደንብ አድርጋ ነው የፈረሸቻት። ከፈረሸቻትም በኋላ ማን የፈረሸች ስትል ነበር። ለማንኛውም ጸጋ ታሳዝናለች፣ እንዲህም ሆና ሌላውን ደግሞ ስንመለከት ማርክንና ጸጋ ነስኪ እንደምንም ብለህ አገናኝና አጣብሳቸው፣ እሷም የጸባይ ማስተካከያ ታሳየን የሚል ነገር ተመልክተናል። ለማንኛውም ከዚህ ቀደም እንግዲህ ጸጋ አቡሻን ወዳ ነበር። አቡሻ ደግሞ ወደ እሷ መጥቶ የተላከለትን ሚሽን አሳክቶ ተመልሶ ነበር። ከዚያ በኋላ ፍቅር አይነካካትም አካትም ወንድ አታምንም። ከዚህ በፊትም የተናገረችው ታሪክ እንግዲህ አለ። ወንድ ላታፈቅር ላትቀርብ ትችላለች። ይሁንና ግን አሁን ደግሞ ከማርክ ጋር አቅርብና ስትዝረከረቅ እንመልከታት በፍቅር ቢዚ አድርጋትና ወደዚያ ትመለስ እያሉ ነው የሚገኘው። እስኪ እንመለከታለን። ሌላውን ደግሞ ስንመለከት አንዱ ምስኪን ምን ቢል ጥሩ ነው? ቤዛና ያሬድ አሳዘኑኝ፣ የቤዛን እናት አግኝቼ ልለምናቸው እንዴ ብሏል አሉ። ለማንኛውም እንግዲህ ሰዎች በነገራችን ላይ አፍላ ፍቅርን ድራማ መሆኑን እስከ መርሳት ድረስ ደርሰዋል። ይህን ያክል ነው ድራማ ወደ ህዝቡ የቀረበው። በዚህ ምክንያት እንግዲህ ሰዎች እነዚያ ሰዎች ካራክተር መሆናቸውን ሳይሆን የእውነተኛ እውነታኛው ዓለም ላይ የሚኖሩ ሰዎች እንደሆኑ ነው የሚያስቡት። በዚህ ምክንያት እንግዲህ ቤዛና ያሬድ ያሳዘነችው አንድ ምስኪን የቤዛን እናት ሊለምን ፈልጓል። ቾቻ ተሳስታለች፣ የጂኒዋን ስልክ ቀምታ ፎርማት ማድረግ ነበረባት የሚል ነገር ተመልክቻለሁ። ለማንኛውም ጸጋ መደብደባ ብቻ በቂ አይደለም ነው እያሉ የሚገኘው ወደ ሌላኛው ኮሜን ስንሸጋገር ያሬድና ቤዛ ሲያለቅሱ የእኔ አብሮ ማሽቀበጥ ምን ይሉታል ግን የሚል ነገር ተመልክቻለሁ። ብዙ ሰዎች እንደምታውቁት እንግዲህ ቅድም እንዳልኳቸው ካራክተሮች መሆናቸውን ረስተዋል። እውነተኛው ዓለም ላይ የሚኖሩ ሰዎች አድርገው ነው የሚያስቧቸው። በዚህ ምክንያት የነሱ ስሜት ይጋባባቸዋል። ይህንንም የተመለከተ አንድ ሰው ነው እንግዲህ የያሬድና ቤዛ ለቅሶ እኔ ላይም ተጋብቶ እኔም ከእነሱ ጋር ሳሽቃብጥ ነበር እያለች የምትገኘው። ወደ ሌላኛው ኮሜንት ስንሸጋገር አንዳንዴ የዚህ ድርሃማ ደራሲዎች በእውቀትና በልምድ የዳበረ የባለሙያ እገዛ ያስፈልጋቸዋል። ብዙ የማይመስሉ ነገሮችን እያሳዩን ነው። ዛሬ እንኳን ጸጋ እንደዛ ተቀጥቅጣ ውላ ሆስፒታል መሆን ሲገባት ዝም ያረፈባት እንኳን አትመስልም። ሰው ብረት አይደለም። እንኳን የሁሉ ቦክስ አርፎበት ቀርቶ አንድ ቦክስ ምን ያህል ፌንት እንደሚያስነቅል ያወቁ አይመስለኝም። ሌላው በየት ማህበረሰብ ውስጥ ቢያድጉ ነው የቤዛን እናት የራሳቸውን አስበልጠው ልጃቸውን መስበር የፈለጉት? እናት ኮ ልጇን እንዳትሰበር መሥዋዕትነት የምትከፍል ናት የሚል ነገር ተመልክቻለሁ። ለማንኛውም የቤዛ እናት ነገር እኔም ቅድምም አንስቻለው አለው ደግሜ ማንሳት አልፈልግም። ሌላው ነገር ደግሞ ቹቻ ያንን ሁሉ ቡጢ ጸጋ ላይ አሳርፋ ለዛም ደግሞ ደምታ ተመልክተናት ሆስፒታል ልትሄድ ቀርቶ እዛው መንገድ ላይ ረፍት አድርጋ ነው ወደ ቤት እንድትገባ የተደረገው። ይህ ነገር ደግሞ ከእውነታ ይራቀ ነው። በዚህ ምክንያት እንግዲህ ሰዎች እየተች ነው የሚገኘው። ጽጋ ምን ብትሆን ነው ተደብድባ በዚያ ልክ ደግሞ ቹቻ ቀጥቅጣት ብዙ ቡጢም አሳርፋባት ግን ከደቂቃዎች በኋላ ደግሞ ወደ ቤት እንድትሄድና እዛው ላይ ደግሞ መንገድ ላይ ሆና እረፍትን ብቻ አድርጋ ከጓደኞቿ ጋር እንደዋለች ተደርጎ ነው የታሰበው። ያ ደግሞ ልክ አይደለም። እንዴት ያ ሁሉ ቡጢ አርፎባት ሆስፒታል አልሄደችም? ሆስፒታል መሄዱ ይቅርና ሕክምና አላገኘችም የሚሉ ጠንከር ያሉ ትችቶች ናቸው እየተነሱ የሚገኘው። እንግዲህ ደራሲው ይህንን ነገር ያርማል ብዬ አስባለሁ፣ ምክንያቱም ልክም አይደለም። ወደ ሌላኛው ኮሚን ስንሸጋገር፣ ውይ ቦቸራ ጸጋን ሲራገም የሳቀ የጠገበ ፈረስ ይርገጥሻ አላለም ብለው እንግዲህ ስቀውባታል። ትናንትና እንደምታውቁት እንግዲህ ለሲኖ አደጋ ተመኝቷት ነበር። ጓደኞቿ ደግሞ ትንሽ ቀንስለት ብለውት እሱም የጠገበ ፈረስ ይርገጥሽ ብሎ አሜን ሲያስብል ነበረ። የቦቼ እርግማን የሚደርስባት አይመስለኝም። ሌላኛው ደግሞ ስንመለከት፣ አሁን ነው አፍላይ ያማረበት ሁሉም ጸጋ ንግሥት ሆነ ማየት ሰልችቶኝ ነበር ደሞ በጣም ነው ደስ ያለ የሚሉ ነገሮች ተመልክቻለሁ። ከዚህ ቀደም እንግዲህ ጸጋን አስቀጥቅጡልን ሁሉ ላይ አሸናፊ መሆን የለባትም የሚሉ ሀሳቦች ተመልክተን ነበር። ያንን ደግሞ ደራሲው ሰምቶ አስቀጥቅጧታል። በዚህም እንግዲህ ሰዎች ደስታቸውን እየገለጹ ነው የሚገኘው። ወደ ላይኛው ኮሜንት እንሸጋገር። ጸጋ እኮ የአፍላ ፍቅር ድምቀት ናት። እሱ እንዳትረሱ አለቀ ስንል እንዳዲስም ታስጀምረን ምርጥ ካራክተር ነች ብለዋታል። እንግዲህ ጸጋ ከዚህ ቀደም የሚጠሏት ሰዎች ቢኖሩም ደጋፊዎች እንዳሏትም ሳነሳ ነበር። ለማንኛውም አሁንም ይህ ደጋፊዋ ነው። እሷ ነጭ አፍላ ፍቅር ተጠናቀቀ አበቃ ስንል ድጋሚም ታስጀምረን ስለዚህ እሷን ልታደንቋት ይገባል፣ ነው ሀሳቡ። ሌላውን ደግሞ እንመልከት። ቦቼ ልክን። የከተማው ነገር ያስጠላል ገጠር ያለው ሕይወት ይናፍቃል የሚሉ ሰዎችን ተመልክቻለሁ። ትናንትና ቦቸራ እንግዲህ የገጠር ሕይወት እንደናፈቀው ሲናገር ነበረ። ወደ ነበረበት ወደ ትውልድ ቀየው ለመመለስም ሲመኝ ነበር። በዚያ ያለ ነገር ኩበትም ሳይቀር እንኳ ናፍቆኛል ሲል ነበር። የገጠርን ሕይወት የሚያውቁ ሰዎች ናቸው ገጠርን የሚናፍቁት። እኔም በበኩል የገጠር ልጅ በመሆኔ ገጠር ይናፍቀኛል። ያን ነገር ደግሞ ያላወቁ ሰዎች ሊናፍቃቸው አይችልም። ከተማ ያለውን ነገር የለመዱ ሰዎች የገጠር ህይወትን ናፈቀኝ ስትሉት ጅልነት ሊመስለው ይችላል ምክንያቱም በዛ ያለውን ነገር አያውቅም አይረዳም በዚያ መንገድ መረዳቱ ተገቢ ነው። ለማንኛውም የገጠር ህይወት እጅግ በጣም ነው የሚናፍቀው። እኔም እንደ ገጠር ልጅ በደንብ ነው የሚናፍቀኝ። ሌላው ደግሞ ስንመለከት አሁን ማየት ሊያጓጓኝ ነው ጸጋን ሳልገባ ስለሆነ ይህ ደስ ሲል ዋው የሚሉ ነገሮችን ተመልክቻለሁ። ጸጋ እንግዲህ የአዛት ጋኔል የሚለቅ አይመስለኝም። ጋኔሉ እንግዲህ በደንብ አድርጎ ከሷ ጋር ተጋብቶም ተዋዶ የሚኖር ነው የሚመስለኝ። እሷም ከነበረችበት ከዚያ ባህሪ የምትወጣ አይመስለኝም። ለማንኛውም ትላንትና ያሬድ ካደረጋቸው ነገሮች ደስ ያለኝ፣ ያሬድ ከዚህ ቀደም አንጠልጣይ ብቻ ነበረ። ወንድነቱን እንግዲህ ከማን ያንጠልጠለ ወደ ሙሉ ወንድነት ያሸጋገረ ይመስላል። ደፋርም ሆኗል። በጥፊ ደግሞ መቶ አድምቷታል። የያሬድ ጥፊ እንዲ ጸጋ ማድማት ችሏል ማለት ነው። እንግዲህ ያሬድ ያሳረፋባት ጥፊ በጣም ትንሽ ነበረ። ደማውለ ስትል እንግዲህ ነካ ተደርጋ ጸጋ ደምቼ ይላለው እንኳን ደስ ያለ ስትል ነበረ። ያሬድ እንግዲህ ከማንጠልጠል ወደ ሙሉ ወንድነት መሸጋገሩን የተመለከት ነው። እንግዲህ የእሱ ጥፊ ጠንከር ብሎ ከጸጋም ደግሞ አቅም በላይ ሆነ ና እሷን አድምቶ ስላሳየን ነው። ለማንኛውም እንግዲህ ይህንን ከተመለከትን በኋላ ያሬድ ከዚህ በኋላ ወንድነቱን ይቀጥላል ወይ አብረን እንመለከታለን። ከቀስቴ ጋርም ተስማምቶ ውሳኔ ላይ ደርሷል። ያን ነገር ደግሞ ይጠብቃል ወይ እንመለከታለን። ያዲደድ ግን አላም ነውም። የሆነ ቦታ ላይ ሊሽለጠለጥ ይችላል። ወደ ሴትነቱ ሊመለስ ይችላል። ጸጋ ሳትቀር እንኳን አንተ ሴታ ሴት ስትለው ነበር። ወንድነቱ ሊያሳይ ሲመጣ ጮሃ ስትበር ነበር። ለማንኛውም እንግዲህ ሴታ ሴቱ ያሬድ ከማንጠልጠል ወደ ሙሉ ወንድነት ተሸጋግሯል። እንኳን ደስ ያላችሁ። ሌላውን ደግሞ እንመልከት። ኢዮሲ በሄቨን ፍቅር ተዝረከረከ ሳይመስለው አፈቀራት የሚል ነገር ተመልክቻ አለው። በነገራችን ላይ የኢዮሲ እና የሄቨን ጨዋታ አሁን ላይ ከዚህ ቀደም ሄቨን ነጥብ ያስቆጠረች ነበር የሚመስለኝ። አሁን ግን ወደ ኢዮሲ ነገር እየው የዞረ ይመስለኛል። ሁሉም ነገር አይወራም አሊያም ደግሞ አይብራራም ሲል ነበር ኢዮሲ። ለማንኛውም እሱ እያደረገ ያለው የማስቀናት ነገር ነው። ስጦታ ለመግዛት ቢያስብም እንኳ ሄዶ ለሄቨን መናገር አይጠበቅበትም ነበር። መጀመሪያ ስመለከት ዮሴ ወደ ቤቷ ማርክን አብረን እንሂድ ሲለው የወደዳት አሊያም ደግሞ ናፈቃት ነበር የመሰለኝ። ይሁንና ግን ያንን ነገር ስመለከት ኋላ ላይ ያደረገው ነገር ስመለከት ሊያስቀናት ነው እየሞከረ የሚገኘው። እንደምታውቁት በነገራችን ላይ ሄቨን እየቀናች ነው የሚገኘው። ቤት ሄዳ የምትነግራትን ነገር ስትሰማት በሳጫለች። ዮሲ ጋርም ሲነጋገሩ እንደተመለከታችሁት ምን ነው ፊትሽ ቀላ ሲላት ነበረ። አንተም በቀላ አይን አይታይ እንዲሆን ይችላል ስትለው ነበረ ጨዋታው አሁን ላይ ኳሱን በኢዮሲ እግር ስር ያቆየ ይመስለኛል። ኢዮሲም ጨዋታውን የሚያሸንፍ ነው የሚመስለው። ሄቨንን ለማስቀናት ነው እየሞከረ የሚገኘ። እሷ ጋር የስሜት ለውጦች አሉ። ምናልባትም ሄቨን አፍቅራ ወይንም ወዳው መውደዷና ማፍቀሯን ላለማሳየት ነው እየሞከረች የሚገኘው። ኢዮሲ ደግሞ ሳይኮሎጂካሊ የሆነች እርምጃ እሷን እየቀደመ ይመስለኛል። በስነ ልቦና እየረታት ነው የሚገኘው። ውስጥ ውስጡን ተረታ፣ ውጭ ውጩን ደግሞ እንዳሸናፊ እንደ ብርቱም ለመታየት የምትሞክረው ሄቨን ተጠልፋ ልትጣል ትችላለች። ኢዮሲም አሸንፎ ድሉን ሊያበስር ይችላል። አብረን እንመለከታል እንመለከታለን እነሱ ደግሞ እልህ ጀምረዋል። ኢዮሲ ደግሞ አሸናፊነቱን ደግሞ ለማሳየት እንዲሁም ደግሞ ተፈቃሪነቱን ለማሳየት ነው ተፍ ተፍ እያለ የሚገኘው እስኪ ሄቨነች ወይነስ ኢዮሲ ያሸንፋል አብረን እንመለከታለን። ውድ ዶች ቤተሰቦች አብራችሁን ስለዘለቃችሁና ይህንን ቪዲዮ ስለተመለከታችሁ አመሰግናለሁ። እንደተዝናናችሁበት ተስፋ አደርጋለሁ። ለቻናሌ ደግሞ አዲስ ከሆናችሁ ቻለኝ ሰብስክራይብ ማድረግ አትርሱ። ይህን ቪዲዮ ደግሞ ላይክና ሼር ብታደርጉ ያ ትልቅ ነገር ነው ለእኔ። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቶ እወዳችኋለሁ። ባይ ባይ።